ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ አማን ነው። እኔ ጋር ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እንግዲህ ዛሬም እንግዲህ ፈጣሪ ፈቅዶ እንግዲህ በሌላ ቪዲዮ እንግዲህ መጥቻለሁ ማለት ነው። እንግዲህ እንደተለመደው እናንተም በጥሞና በትዕግስት እንግዲህ እንድታዳምጡኝ በታላቅ አክብሮት ነው የምጠይቀው። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። እንግዲህ ዛሬ ላካፍላችሁ ያሰብኩት መረጃ እንግዲህ ዛሬ በዓለም አቀፍ ደረጃ እንግዲህ አንድ ስፔስ ነክ የሆነ ለየት ያለ መረጃ አለ። እሱን ትንሽ ላካፍላችሁ ብዬ ነው ይህንን መረጃ ይህንን ቪዲዮ እየሰራሁት ያለሁት ማለት ነው። እንግዲህ ከሳምንታት በፊት ስለ ኢንተርናሽናል ስፔስ ስቴሽን መረጃዎችን ባካፈልኳቸው ወቅት እንግዲህ በወቅቱ እንግዲህ ከረንትሊ በኢንተርናሽናል ስፔስ ስቴሽን ውስጥ እንግዲህ በምርምር ሰራ ላይ የሚገኙ አስር አስር አስትሮናውቶችን እንግዲህ ከነ ዝርዝራቸው እንግዲህ ማለትም ከነ ፎቶአቸው ምን ያህል ጊዜ በስፔስ ውስጥ እንደቆዩ እንዲሁም ደሞ የምን አገር ዜጋ እና ከየትኛው የምርምር ተቋም እንግዲህ ወደዛ እንደተላኩ ጭምር ወዘተ እንግዲህ መረጃዎችን አካፍያችሁ እንደነበረ አስታውሳለሁ። እንግዲህ ዛሬ ደግሞ እንግዲህ ካዲያ ከዚህ ጋር የተገናኘው ምንድነው መረጃው እንግዲህ ካላችሁ እንግዲህ ከነዛ አስሩ የጠፈር ተመራማሪዎች እንግዲህ የአሜሪካ የናሳ የአስትሮናውት የሆኑት እንግዲህ አስትሮናውት ሶኒ ዊሊያምስ እና እንግዲህ በች ውልሞር የሚባሉ ሁለቱ አስትሮናውቶች እንግዲህ በሰላም እንግዲህ ወደ ምድር ዛሬ ወደ ምድር በሰላም ተመልሰዋል ማለት ነው። እንግዲህ ልዩ አቀባበል ተደርጎላቸዋል እንግዲህ በናሳ የቲሞች ማለት ነው ልዩ የሆነ አቀባበል ተደርጎላቸዋል። በሰላም ተመልሰዋል ማለት ነው። እነዚህ አስትሮናውቶች እንግዲህ ለተወሰኑ ሳምንታት እንግዲህ ለቆይታ ለማድረግ ነበረ ወደ ኢንተርናሽናል ስፔስ ስቴሽን ያመሩት። ነገር ግን በወቅቱ ተውግዘውበት የነበረው እንግዲህ የቦይንግ ስፔስ ክራፍት እንግዲህ የቴክኒካል ችግር አጋጥሞ ስለነበረ እንግዲህ እነዚህ አስትሮናውቶች እንግዲህ ለተጨማሪ ወደ ዘጠኝ ወራት እንግዲህ በስፔስ በኢንተርናሽናል ስፔስ ስቴሽን ውስጥ እንግዲህ ለማሳደፍ ተገደው ነበር ማለት ነው። ነገር ግን ዛሬ እንግዲህ የኤለን መስክ የኤለን መስክ እንግዲህ የኤለን መስክ በባለቤትነት የሚመራው ስፔስ ኤክስ የሚባለው ስፔስ ክራፍት አማካኝነት እንግዲህ ዛሬ በሰላም ከኢንተርናሽናል ስፔስ ስቴሽን ተነስተው እንግዲህ በሰላም ምድር ላይ አርፈዋል ማለት ነው። ዛሬ እንግዲህ ስለነሱ ነው ይህንን ቪዲዮ ላካፍላችሁ ያሰብኩት እንግዲህ እንግዲህ እዚህ ጋር አንድ አሁን የሚያሳየን ቪዲዮ አለ፣ ዩቲዩብ ማለት ነው። ይሄ ዩቲዩብ ላይ እንግዲህ እዚህ ጋር እንግዲህ የምታዩት እንግዲህ ይሄ ስፔስ ኤክስ የሚባለው እንግዲህ ስፔስ ክራፍት እንግዲህ ይሄ ነው ማለት ነው። እንግዲህ አሁን እዚህ ጋር ምንድነው ምንድን ነው ያደረጉት ያለው የስፔስ ክራፍት እንግዲህ ከኢንተርናሽናል ስፔስ ስቴሽን ተነስቶ ባጭሩ እንግዲህ የሚያርፈው ውሃ ላይ ነው፣ ውቅያኖስ ላይ ነው ውቅያኖስ ላይ እንግዲህ ካረፈ በኋላ ምንድ ነው እንግዲህ የሚደረገው በዛ በወቅቱ የሚያርፍበት ቦታ እንግዲህ ስለሚታወቅ፣ አስቀድመው እንግዲህ መርከቦችና ጀልባዎች እንግዲህ በቦታው እንግዲህ ተገኝተው ያንን ስፔስ ክራፍት እንግዲህ ወደ ስፔስ ክራፍት በመጠቃት እንግዲህ ስፔስ ክራፍቱን ይዘው ወደ መርከቡ ካስገቡ በኋላ እንግዲህ ከዚህኛው ከስፔስ ከዚህ ከስፔስ ክራፍት ውስጥ እንግዲህ የነዚህን ሁለቱን አስትሮናውቶች እንግዲህ የማውጣት ስራ ነው ማለት ነው እየተከናወነው። እዚህ ጋር እንግዲህ እንደምታዩት ውቅያኖሱ ላይ እየተንሳፈፈ ነው። ይሄ ስፔስ እንትኑ እንደመጣ እንግዲህ ውቅያኖስ ላይ ነው የሚያርፈው። ምክንያቱም ምድር ላይ ምድር ላይ ወይ ደግሞ የብስ ላይ አያርፍም፣ ምክንያቱም ለአደጋ ሊጋለጥ ስለሚችል የሚሳፍፍ አካል ስላለው ማለት ነው። ስለዚህ ባጭሩ ይሄ የሚሳፍፍ ስለሆነ ውቅያኖሱ ላይ ያርፋል። ውቅያኖሱ ላይ ደግሞ ዚጋ እንግዲህ እንደምታዩት መርከቦች ይመስሉኛል፣ ወይ ጀልባዎች ወደ ሱ እየመጡ ነው ማለት ነው። ስለነዚህ እነዚህ ጀልባዎች ይመጡና ወደ ትልቁ ጀልባ ወደ ትልቁ መርከብ አስገብተውት እንግዲህ በዛ አማካይነት ውስጡ ያሉትን እንግዲህ ሁለቱን አስትሮናውቶች እንግዲህ የማውጣት ስራ ተከናውኖ ከዛው ዝጋ እንደምታዩት እንግዲህ መርከቦችም ጀልባዎችም ወደ ስፔስ ክራፍቱ እንግዲህ እየተጠጉ ነው። እዚህ እንግዲህ እንደምታዩት የተወሰነች ያለኝን ደቂቃ አለኝና እንዴት እንትን እንደሚያወጧቸው አይተን የምንመለስ ነው የሚሆነው። ወደ አሉኝ የተወሰነ ደቂቃ ስላለኝ ወደዛ ወደዛ እንቀጥላለን ማለት ነው። የመጨረሻውን አሁን እዚጋ እንግዲህ አይቷችሁ እንደሆነ በንትን እየከበቧቸው ነው። በጀልባ በሞተር ጀልባዎች እንግዲህ እየከበቧቸው ነው እንግዲህ ደህንነታቸውን ለመጠበቅ እንግዲህ በተጠንቀቅ ላይ ሆኖ ነው እንግዲህ ዝግጅት እያደረጉ ያሉት ማለት ነው። እዚጋ እንግዲህ እንደምታዩት ጀልባዎቹ በተለይ ይሄኛው ጀልባ ፊት ለፊት ያለው እንግዲህ ወደ ስፔስ ክራፍቱ እየተጠጋ ነው እንግዲህ እንግዲህ በአጭሩ እንግዲህ አስትሮናውቶች ከኢንተርናሽናል ስፔስ ስቴሽን እንግዲህ ሲመለሱ በዚህ አይነት ሁኔታ ነው ማለት ነው። ወደ ምድር ላይ የሚያርፉት በውቅያኖስ ላይ ነው እንዲያርፉ የሚደረገው። ቅድም እንዳልኳቸው ለደንን ውጪ ከመሬት ላይ ቢሆን ለአደጋ ሊጋለጡ ስለሚችሉ ወይ ደግሞ እንትኑ ከመሬት ጋር መጋጨት እድል ስለሚኖረው ነገር ግን እንትኑ የሚሳፈፍ አካል ስለሆነ ውቅያኖስ ላይ እንዲያርፍ ይደረግና በዚህ መልኩ እንግዲህ ወደ ሰዎቹን እንግዲህ ያው አይታችሁ እንደሆነ አሁን ዝጋ እንትኑን በገመድ ነው በገመድ ወደ እንትኑ ተጠግቶ ጀልባው ላይ ያለው ሰው እንግዲህ በገመድ ተጠግቶ በገመድ እንትኑን ያስረውና ከዛ እንግዲህ ወዛ ወደ ትልቁ ጀልባ ይዘዋቸው ሄዳሉ ማለት ነው። ወደ ትልቁ የሚጠብቃቸው ትልቅ ጀልባ ደሞ ሌላ ጀልባ ይኖራል፣ ወደዛ ነው። እዚህ እንግዲህ የሆነ በገመድ እንትኑን የገመድ በገመድ እያሰረ ያለ ነው የሚመስለው። ሌሎችም ጀልባዎች እንግዲህ አሁን እንደምታዩት እየመጡ ነው። ኦኬ የጎተተው ያለ ይመስላል። ያው እንትኑን ማሳለፍ። ኦኬ ያው እንግዲህ ዝጋ፣ ለማሳጠር ያህል እንግዲህ ያው እንግዲህ ወደ ትልቁ ጀልባ በዚህ መልክ እንግዲህ አስገብተው አስገብተውታል። ስፔስ ክራፍቱን ማለት ነው። ስፔስ ክራፍቱን በደንዚ አስገብተውታል። ይሄ ሲወርዱ ነው የሚያሳየው። ከኢንተርናሽናል ስፔስ ስቴሽን ሲወርዱ ነው የሚያሳየው። ዝግጅታችሁ እንደሆነ በእንትኑ አማካይነት ምንድነው የሚባለው ስሙ ጠፋብኝ ይሄ ፓራሹቱ እንትኑ በፓራሹቱ አማካይነት ነው ታይ ቁልቁል እንደዚህ በአራት ፓራሹቱ ነው ማለት ነው ቁልቁል እንደዚህ እንዲወርድ የሚደረገው እነዚህ እንግዲህ የአስትሮናውቶችን ደህንነት ለመጠበቅ እንግዲህ በዚህ መልኩ ነው ማለት ነው ወደ እንትን የሚወርዱት እዚህ ጋር እንግዲህ ያው እዚህ ጋር እንደምታዩት እንግዲህ እንትኑ ወደ ወደ መርከብ የማስገባት ሂደቱን ነው እዚህ ጋር የሚያሳየው ዝጋ እንትኖቹን የማውጣት ስራ ተመልከቱ። እንግዲህ ዝጋ አስትሮናውቶቹ በጣም ውስጡ እንግዲህ ሆነው ታስረው ነው እንትን የሚ እንትን የሚሉት አሁን አስትሮናውቶቹ የማውጣቱ ሂደት ራሱ በጣም ረጅም ሰዓት የሚፈጅ ነው ማለት ነው። ዝም ብሎ እንዳይሄዱ ውጥት የሚደረግ ነገር አይደለም። በጣም እንዲወጡ መንቀሳቀስ አይችሉም። በነገራችን ላይ መሬት ላይ እንዲወጡ ለ ያው ዝጋ እንግዲህ አንዱን አስትሮናውት ሲያወጡት ይታያል ማለት ነው። ይሄ እንግዲህ በች ዊልሞር የሚባለው ይሄኛው ይሄ ነው ማለት ነው። በች ዊልሞር ነው የሚባለው እና በዚህ መልኩ ነው ማለት ነው እንግዲህ ብድግ እንደዚህ ተሸክሞ ነው የሚያወጡት። ምክንያቱም እንደመጣ በረጅም ጊዜ ስፔስ ላይ የቆየ ሰው ወደ ምድር እንደመጣ መራመድ ራሱ አይችልም። መራመድ አይችልም። ለተወሰነ ጊዜ በእንትን ነው እንዲሄድ የሚደረገው ማለት ነው፣ በዊልቸር ማለት ነው። ያው እዚህ ጋር እየታችሁት እንደሆነ ዋው፣ በጣም በጣም ደስ ይላል። እኛም እንግዲህ ዌልካም ብለናል። እንኳን በሰላም ወደ አገረ ወደ ምድር ተመለሳችሁ። ከምድር ውጭ የነበረ ሰው እንግዲህ እንኳን በሰላም ወደ ምድር ተመለሳችሁ የሚለው መልዕክት እኔም ለማስተላለፍ ፈልጋለሁ ማለት ነው። እንግዲህ ዛሬ እንግዲህ በሰላም ስለተመለሱት እንግዲህ ከኢንተርናሽናል ስፔስ ስቴሽን እንግዲህ ወደ ምድር በሰላም ስለተመለሱት ስለሁለቱ ስለሳንታው ሳንታ ዊሊያምስ እና ስለበች ሞል ቡች ዊልሞር እንግዲህ አስትሮናውቶች እንግዲህ ላካፍላችሁ ያሰብኩትን መረጃ እንግዲህ በዚህ አጠናቅቅ ያለው ማለት ነው። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ቦታ የፈጣሪ አብሮነት ጥበቃና እገዛ ከእናንተ ጋር እንዲሆን እመኛለሁ። ወዳችኋለሁ። ሰላም ሁኑልኝ። ባይ ባይ።